ሪፖርት መዝናኛችን እየቀጠለ ይገኛል። አሁን ደግሞ ከፋሽን ወደ ድራማ ተመልሰናል። የባሻገር ድራማ ፕሮዲውሰር እና ፀሐፊ የሆነው ፍሬ ሰላም በቀለ አብሮኝ ይገኛል። እንኳን ሰላም መጣልን። እንዴት ቆይሽኝ? እግዚአብሔር ይመስገን። እሺ፣ ስለዛ ቀጥታ ስለ ባሻገር ድራማ ከማውራታችን በፊት ትንሽ እስኪ ስለራስሽ አስተዋውቂን ስራሽን። ፍሬ ሰላም በቀለ እባላለሁ። እንዳልሽው የባሻገር ድራማ ራይተር ፕሮዲውሰር ነኝ። ቀደም ሲል በተለያዩ ፕሮጀክቶች ተሳትፎ ያለው አደይ እዛው ዴስቲ ብ ላይ ራን ያደረገ ፕሮጀክት ነበር፣ 480 ክፍል ፕሮዲውሰር ነበርኩ። የፍቅር እስከ መቃብር ረዳት ዳይሬክተር ነበርኩ። ካስቲንግ ላይም ሰርቻለሁ። እዛው ቆየት ካሉ ሲኒማዎች መካከል ሚሶስተኛው አይን ይባል ቆንጆ ሲኒማ ነበር፣ ከኤርሚያስ ጋር አብረን የጻፍነው አሲስታንት ዳይሬክተር ነበርኩ። የተለያዩ ሲኒማዎች ጋር ተሳትፍ ያለው በጣም በርካታ ማስታወቂያዎችን ፕሮዲስ አድርግ ያለው ቆንጆ ቆንጆ ሙዚቃ ቪዲዮዎችን እንደዚ ፕሮዳክሽን ማናጀር ካስቲንግ የሚሆን ሰርች አለው ይህን ይመስላል። በጡ ኦኬ፣ በጣም ደስ ይላል። እኔም ራሱ አንድ ካየዋቸው ስራዎች መካከል የጥላውን ገሰሰ ቆሜ ልመርቅሽን ሰርተል እና ደስ ይላል በጣም ስለዛ። ወደ ባሻገር ስንገባ ደግሞ እንዴት ነው ስ ምን አይነት ታሪክ አለው? ስለ ባሻገር ንገረን፣ ምንድን ነው ታሪኩ? ባሻገር የድራማ ነው ድራማ ነው ሳምሃዊ ተወሰነ ስስፔንስ ነገር አለው። ጀነሩ በአብዛኛው ድራማ ነው። ቤተሰብ ላይ የሚያተኩር ድራማ ነው። በጣም ምስኪን ሁለት ገጸ ባህሪያትን መሰረት አድርጎ ፕሎቱ በዋናነት የተዋቀረው በሁለት ምስኪን ካራክተሮች ነው። ሜቢ ታሪኩን ለመስራት ኢንስፓየር ካደረገን ነገር ብጀምርልሽ ቀደም ባሉት ከተወሰነ ዓመት በፊት ባህር ዳር የሚኖር አንድ ጓደኛ አንድ ታሪክ ነገረኝ። ምንድነው የነገረኝ ነገር፣ አንድ የዩኒቨርሲቲ ተማሪ ነበር። በረፍት ቀኑ ሲዝናና ያመሽና በማታ በጨለማ ወደ ግቢ እየተመለሰ በአጋጣሚ መንገድ ላይ መንገድ ዳር ቁሞ ይሸናል። ኪሱን ምናምን እየነካካ ሸና። ከዛ ተመልሶ ወደ ግቢ ገባ። ኔክስት ሞርኒንግ የአካባቢ እሱ የሸናበት አካባቢ በፖሊስ ተወሯል። ሰው ሞቷል። እውነተኛ ክስተት ነው የምነግርሽ፣ እውነተኛ ክስተት ነው ብሎ ይነገረኝ ጓደኛዬ። ሰው ሞቷል። አካባቢው ሲፈተሽ መታወቂያ ይገኛል። የልጁ መታወቂያ ነበር፤ ኪሱን ሲነካካ በአጋጣሚ መታወቂያውን ጥሎት ተገኘ። በዛ ምክንያት ልጁ አንዱ ተጠርጣሪ ሆኖ ታሰረ። ወይን የወረደ በጣም ላይፉ ሚስዳፖን ለረጅም ጊዜ ወጣትነቱን ተነጠቀ። ይሄ ካራክተር እንደመነሻ ይሄ ልጅ እንደመነሻ አደረግ ነው እና አካቦቹ የሚባል ካራክተር ተወለደ በዚህ ልጅ ምክንያት ማለት ነው። አንደኛው ሜንካራክተራችን አካቦሹ ይባላል። ሁለተኛው ክስተት ደግሞ እንደዚህ ሚዲያ ላይ ብዙ ጊዜ ሰዎች ሰምቶት ሊሆን ይችላል ምናልባት አንድ ምስኪን እናት ይሄም እውነተኛ ክስተት ነው። ምስኪን እናት ልጅ ትወልዳለች። ልጇን ማሳደግ በጣም ይከብዳታል። ገና በጨቅላነቷ እኔ ቅፌ ላይ ሆና ከምትሞት አቅም ያለው ያሳድጋት ብላ ተወሰነና ቤተክርስቲያን ግቢ ውስጥ ወስዳ ትጥላታለች። ጥላት አልሄደችም፣ ተደብቃ የወለደቻትን ልጅ ሰው መጦ እስኪያነሳደስ ትጠብቅ ነበር። ሰው መጦ አንስቷት ሄደ፣ አየች፣ ጠፋች። ከአመታት በኋላ ከሀያ ምናምን ዓመት በኋላ ልጁ ተመልሶ ውጭ ሀገር አድጎ ተመልሶ መጡ፣ እናቴ ብሎ ፈልጉ፣ ከከተማ ውጭ ሌላ ክፍለ ሀገር እየኖረች አገኛት። እንዴት ነው ቪዲዮ ተመቻችሁ? ይህንና መሰል ቪዲዮችን ለማግኘት የቃናን ዩቱብ ቻናል ሰብስክራይብ አድርጉ። ይህም እውነተኛ ታሪክ ነው። በዚች እናት ካራክተር ምክንያት ኒሻን ድሪስ የምትባል ካራክተር ወለድን። የሁለቱ ገጸ ባህርያት ስቶሪ ነው። አካቦቹ ተወልዶ ያደገው ወላይታ ስወዱ ገጠር ውስጥ ነው። ከወላይታ የመጣ ኑሮ እያንከባለለ አምጥቶ አዲስ አበባ ያኖረው የታክሲ ሾፌር ነው። በታክሲ ገቢው የሚተዳደር ምስኪን ነው። ኒሻን ድሪስ ደግሞ ከወሎ ስታይሽ የምትባል ገጠር ውስጥ ተወልዳ ያደገች እሷንም ኑሮ እያንከባለለ አምጥቶ አዲስ አበባ ያኖራት በቤት ሰራተኛነት እየሰራች ራሷን የምትረዳ፣ እናቷን የምታስተዳድር፣ በማታ ጊዜ የምትማር ካራክተር ናት። እሱ የታክሲ ሹፌሩ ሆኖ ይተዋውቃሉ፣ ይዋደዳሉ፣ አብረው መኖር ይጀምራሉ። ኒሻን ድሪስ ታረግዛለች። የሰባት ወር ነፍሰ ጡር እያለች ሰባት ወር እስኪሆና ድረስ ምንም ነገር አማረኝ ብላ አታውቅም። ግን ልክ እንደ ማንኛውም ቀን ሲሰራ ውሎ፣ ልክ የሰባት ወር ነፍሰ ጡር እያለች ማታ ወደ ቤቱ ሲመለስ ሰው አሳማረኝ ትለዋለች። ደስተኛ ሁኖ ሊያመጣላት ፍለጋ በማታ ይወጣል። በአጋጣሚ መንገድ ላይ አንድ አክሲደንት ያጋጥመዋል። የአክሲደንት ሲፈጠር ያያል። በዛ ሳቢያ ሰዎች ያሳድዱታል። እንደወጣ በዛው ይቀራል። ራሱን ለማዳን እንደወጣ በዛው ይቀራል። እንዲህ ያለ የሚቀጥል ታሪክ ነው። ቀረው እንግዲህ ድራማውን አይተሽ እስቲ አይተን። ደስ የሚል ታሪክ ነው፣ በጣም ቆንጆ እውነተኛ ላይ የተመሰረተው አብዛኛው ነው። ሁለት እውነተኛ ክስተቶች ላይ ተመስርቶ የተሰራ ድራማ ነው። ምን ላይ ነው ድራማው ሊታየ የሚችለው ወይም ምን ያህል ጊዜ ቆይቷል እስካሁን ድረስ? ምን ነው ያለው የሚታየው ዴስቲቪ አቡል ቻናል ላይ ነው 465 ቻናል ቁጥር 465 ላይ ሰዎች ማየት ይችላሉ። ዘወትር ሰኞ ከምሽቱ ሁለት ሰዓት ጀምሮ ይታያል። በሳምንት አንዴ ነው የሚታየው። እስካሁን ድረስ ይህን ኢንተርቪው እስከምናደርግበት ድረስ ሶስት ክፍሎች አየር ላይ ብለዋል። የመጀመሪያውን ሲዝን ቀርጸን አጠናቀናል። ሆፕፉሊ ተመልካቾች ቢያዩት በጣም የሚወዱት የሚዝናኑበት በጣም ቆንጆ ድራማ ነው። ኦኬ። በነገራችን ላይ እኛም ቃና ቲቪ ዴስ ቲቪ ላይ እንደገባን ተቃለን። ለምን ባሻገረን ወደኛ ማምጣት አታስብም? እንግዲህ ማሰብ አለን እስቲ አይደለ፣ ቆንጆ ሾ ነው። እኔም ወድጃለሁ፣ አይቼዋለሁ። ትሬለሩን እስቲ ትሬለሩን ደግሞ አይተን እንመለሳለን። መልካም ደስ ይለኛል። እሺ አካቦቹ ይባላል። ትውልጅ ያደኩት ገጠር፣ ወላጆችም ገጠር ናቸው። ከነሱ ከተለየ ከ18 ዓመት በላይ ነው። አይን አይችልም። አትዩት፣ ሰባዩ ነው፣ አትንኩት

ሞትክን ባይኔ ሂንዳላይ የተረጋጋ ማንነትና ለመታረም የተዘጋጀ ስብና ካንተ ይጠበቃል። ተረጋግተ እውነቱን መጋፈጥ ብቻ። ኦኬ፣ በጣም አሪፍ ነው። በጣም ጽድት ያለ ስራ እንደሰራችሁ አይተናል። እሺ፣ በተጨማሪ ማለት የምፈልገው ነገር አለ። ስለ ድራማ፣ ስለ ተለያየ ነገር በተጨማሪ ማየት የምፈልገው ነገር ተመልካቾች ዘወትር ሰኞ ከምሽቱ ሁለት ሰዓት ዴሲቪ ላይ ቦልቻናል ላይ ተመልከቱን። ይሁን ተዝናኑበታላችሁ በተረፈ ፕሮጀክት በጣም በአጭር ጊዜ ውስጥ እንዲሳካ በጣም ብዙ ወንድሞቻችን አግዘውናል። ፕሮዳክሽን ክሩ፣ ዳሬክተራችን ታንኪው በጣም ማለት ፈልጋለሁ። ከዛ ውጪ ተምራት መኮንን ተምራት መኮንን ፊልም ፕሮዳክሽን፣ ሶሞን ሶሚክ ታንኪው ላደረጋችሁልን ነገር ይሄ ፕሮጀክት እንዲሳካ በአጠቃላይ አጎናችን ለነበራቸው ሁሉ አስከፍልጋለሁ። እኛ በጣም እንመሰግናለን አክብራን ስለመጣ